ጤና ይስጥልኝ ወዳጆች ሀገር ማለት ሰው ነው፣ ሰው ማለት ደግሞ ሀገር ነው። ጎበዝ እንደ ሀገር ካልሰፋን እንደ ሰው መኖር ይቸግረናል። ዛሬ እየተመለከትነው ያለው ነገር ሁሉ በጣም ለጀኔሬሽን ማስተማሪያ የማይሆን ለጀኔሬሽን የምናወር ሰው በጎ የሆነ ነገር እያጣን ንግግሮቻችን ሁሉ እየተንሻፈፉ በጣም በጣም ወደ አደገኛ መስመር እየሄድንን ያለ ነው ወዳጆች። እንግዲህ ሰሞኑን እንደሰማችሁት በአንዳንድ በሃይማኖት ውስጥ በተደበቁ ሰዎች የሚነገሩ ቃላቶች የሃይማኖተኛ የማይመስሉ ሰው ሰው የማይሸቱ ማንንም ሊያነጾ የማይችሉ ለማንም በጓሪያ ሊሆኑ የማይችሉ ንግግሮች በየሃይማኖት መሰባሰቢያ ቦታዎች በየሃይማኖት ቦታዎች እየተነገሩ ነው ያሉት። እነዚያ ነገሮች ደግሞ የሚነገሩት ደግሞ መጽሐፍ ቅዱስ ይዘው እናስተምራለን ብለው ከየዋሁ ሕዝብ ፊት ለፊት በሚቆሙ ሰዎች ነው። ከነዚህም መካከል አንደኛ ፓስተር ዮናታን አክሊሉን ልጠቅስ እችላለሁ።

ጥራር ዓለምን እንዲያ ያደረገው ቅዱስ ነው ቅዱስ ነው ቅዱስ ጊዮርጊስ ሰማአይታት ነው ብለው የሚያምኑ አካል አሉ። በሌላ ሳይድ ኦርቶዶክስ ተዋህዶ እምነት ተከታዮች ይህን ነገር እሱ አያምንበት ከሆነ ለእነሱ መተው አይሻልም ነበር? እንዲ አይነት ንግግሮች ሲሳለቅ ነበር። በእንደዚ አይነት ነገሮች መድረክ ላይ መድረክ ላይ ደግሞ መነገር ያለባቸው ነገሮች እና መነገር የሌለባቸው ነገሮች አሉ ጎበዝ። ማስተማር ከሆነ መጽሐፍ ቅዱስ መጽሐፍ ቅዱስን ማስተማር ለሱ የማይመለከተው ከሆነ ለአስተምህሮቱ የማይጠቅመው ነገር ከሆነ ለምን እንደዚ አይነት መዘባረቁ ነገር ውስጥ ይገባል? በዚያ ደግሞ ያ ደግሞ አንድ ወር ሳይሞላው ደግሞ ሰሞኑን ድሃ ማለት ጥቁር ጎንዳን ነው፣ ብትነቅለው እንኳ መርዙን ላይ ላይ ጥሎት ነው የሚሄደው ብሎ ሰማንያና ዘጠና ፐርሰንቱ በድህነት በሚኖርባት ሀገር ኢትዮጵያውያን መሀከል ላይ ተዘባበተ። ለምንድን ነው ማይክ ስንይዝ የምንሰክረው ጎበዝ? ለምንድን ነው እኔ በጣም እኔ ፓስተር የሆናታል ብቻ አይደለም፣ በጣም በርካቶች በፕሮቴስታንቱም፣ በኦርቶዶክሳውያኑ በኦርቶዶክሳውያን ቢሆን መጥቶ መጽሐፍ ቅዱስን እንዲሰብክ ከሆነ መጽሐፍ ቅዱስን ያስተማር ምመኑን ያስተምር ምናፍቃን እንዲያርጉ ምናፍቃን እንዲያርጉ እንዲለኝ አልፈልግም እኔ። በጴንጤዎችም በኩል በፕሮቴስታንቶችን በኩል አስተማሪዎቻቸው ወይም እናስተምራለን የሚሉ አካላት ኦርቶዶክስን የዚያ የቅመም ማጣፈጫ የዛ የነሱ የመድረክ ማጣፈጫ ማድረግ ያለባቸው፣ መጽሐፍ ቅዱስን ያስተምሩ፣ እንደ ገባቸውና እንደ ዶክትሪን ናቸው ያስተምሩ። ምህመኑም ደግሞ በዚያም በሁሉም ያለን ምህመናት ዝም ብለን ደግሞ የተጠቀጠቀብንን ሁሉ ዝም ብለን አይምሯችን ውስጥ ማጨቅ አለብን ብዬ አላምንም። ዝም ብሎ ብቻ የሆነ ስድብ ነገር ሲሆን አሜን ብቻ። እኔ በጣም በጣም ሸምነው ጎበዝ፣ ይሄ ሰውዬ እኮ ዛሬ ድሃና ጉንዳን አንድ ነው ብሎ የተሳደበው በጣም አመን አፈር ከመሰለ ድህነት ላይ የመጣ ነው ይሄ ሰው። እንግዲህ አያችሁ፣ በገዛ ገንዘባችን ነው የምንሰደብ የሁላችሁ፣ ጎበዝ። እኔ በፕሮቴስታንቱም በሙስሊሙም በኦርቶዶክሱም ዙሪያ ያለን ሰዎች መንቃት ያለብን ምንድን ነው መሰላችሁ? እናስተምራለን የሚሉ ሰዎች ሞዴሊስት እየመሰሉ እኛ በምንሰጠው ገንዘብ እነሱ ሞዴሊስት እየመሰሉ እያንፀባረቀ ፊታቸው ሁሉ እንደ ተቀለበ በሬ እያንፀባረቁ እነሱ መማኑ አመድ ለብሶ ያችን ያለችውን ገንዘብ አስረክቦ ይሄዳል። እንደውም እጸድቃለሁ እያለ ለምንድነው ታውቃላችሁ? በጣም ስትረስ ውስጥ ዲፕረስ ውስጥ ስላለን ገንዘብ ስለሰጠን የምንጸድቅ ገንዘብ ስለመሰጠን ብቻ ኢየሱስ ክርስቶስን የምናገኝ ይመስለናል። አይደለም። ኢየሱስ ክርስቶስ የምታገኘው በበጎ ስራህ ነው። ገንዘብ ስለሰጠህ አይደለም። ገንዘብህ ደግሞ የሚሰጥ አለ። ለአንተ የሚቀር ነገር አለ። ምንድን ነው መስጠት ያለበት ገንዘብ? እስከምን ድረስ ነው መስጠት ያለብህ? አንድ ሚሊየን ብር የሰጠም አንድ ብርም የሰጠ በቤተ ክርስቲያን በእምነት እኩል ናቸው። አንድ ሚሊየን ስለሰጠህ ትልቁ የእግዚአብሔር ቦታ ያለ እሱ አይሰጠው። አንድ ብር ስለሰጠህ ትንሹ፣ የአንተ ትንሽ የሚባል ቦታ የለህም። እኩል ቦታ ነው ያለህ አየ በክርስትና ሃይማኖት ቀድሞም የመጣ ዘግይቶም የመጣ አንድ ነው። በዛው ብቻ ትቅር። እኩል እግዚአብሔርን ቤተ መቅደስና እግዚአብሔርን ቤት ይወርሳሉ ይላል። አየ ብዙ ነገር ስለሰጠ አንዳንዶች በጣም ብዙ ነገር ስለሰጡ ቤተ ክርስቲያኑን የገዙ ይመስላችኋል። ካህኑን የገዙ ይመስላችኋል። የሚያስተምረውን የገዙ ይመስላል። አይደለም፣ ብዙ ስለሰጥ አይደለም ያለን አራግበ ስለሰጥ አይደለም። ልጆች በራብ እየተቆራመዱ አንተ የምትበለው አተህ ሄደህ እዚያ ለአንድ ፓስተር ወይም ለአንድ ለኦርቶዶክስ መምህር የምትሰጥ ከሆነ ይህ ጽድቅ አይደለም። እዚህ በዚህ ትጠየቃለህ። እዚህ በወለድካቸው ልጆች አንተ እንድትንከባከባቸው፣ እነዚህ ልጆች ኃላፊነት ወስድ እንድታሳድጋቸው ነው እኮ እነዚህ ልጆች የተፈጠሩት። ይህን ማወቅ መቻል አለብህ። ምራ ማስተካክለህ ቤትህን መጀመሪያ ምራ፣ ቤተሰብህን ሰላም አድርገህ እንዳይራዋርገህ ምራ መጀመሪያ ሄደሽ ዛ ገንዘቡን ከመስጠትሽ በፊት መጀመሪያ የባልሽን ፍላጎት አሟይ፣ የልጆችሽን ፍላጎት አሟይ፣ የቤትሽ ቀዳዳ ድፈኝ። መጀመሪያ በቤተ ክርስቲያን አትስጡ፣ ወይም ደግሞ ለዛ ለፕሮቴስታንት ቸርች አትስጡ እያልኩ አይደለም። የምትሰጡት ነገር ግን መጠን ያለው ነገር አመዳም ብሎ እስከሚሳደብ ድረስ የሚያደርስ መሆን የለበትም። እኛ ነን እኛ እግዚአብሔርን ፍለጋ ምእመን ሆነን እግዚአብሔር ቤት ነው ብለን ልንማር እግዚአብሔርን ልንፈልግ እንዲሄድን ማወቅ የሚችልና አንገቱ ስብር ያለ መምህር እንዲሆን የምንሰጠው ነገር ልክ ይኖረው ነው። እኛው ገንዘብ ሰተን እኛው በኦርቶዶክስ ተዋሕዶ ቤት ውስጥም እኮ ጳጳሳት ሳይቀሩ እኮ በገንዘብ በስልጣን እኮ ይሻኮታሉ እኮ። እኔ ልሾም እኔ ልሾም እኮ ትልቅ አስኬማ ጥልቀው አርገው እኮ በቃኝ ዓለም በቃኝ ብለው መልኩ ሰው በቁሜ ስርዓተ መግነዝ የምልኩስና ስርዓተ መግነዝ ተደርጎ ችን አለም ንቅያት አለው። በቁሜ ሞትኩ ነኝ ብለው ያሉት እኮ በስልጣን ገሌ ሾም ገሌ ለምን ሾም እንደዚህ በቃ ይራኮታሉ እኮ። ይሄ ጉድ እኮ ነው የምናየው። እና ወዳጆቼ ሰዎችን ተከትላችሁ ሳይሆን እግዚአብሔርን እንዴት አገኘዋለሁ፣ ቅዱሳን ሰማዕታትን መላእክትን እንዴት እመስላለሁ እንደ ሰው ልጅ እኮ በእግዚአብሔር አካልና ምሳሌ የተፈጠረ ፍጡር እኮ ነው። እኛ እኮ ሰዎች እኮ ቤተ መቅደስ ነን እኮ ራሳችን። እንዴት ቤተ መቅደስ እንዴት አንተ ቤተ መቅደስ ነህ እየተባልክ እየሄድክ በየእንትኑ ዝም ብለህ የራስህን ነገር እያፈረስክ ዝም ብለህ አእምሮን እያጣለህ ምንድን ነው እንትን የምትለው ነው እኮ በዛ። አይምሯችሁን በሆነ ባልሆነ አይምሯችሁን አትስለም። ኮንፊደንስ አትጡ። ውስጣችሁን ባዱ ተድርጉት። ውስጣችሁን ስ በራሳችሁ ለመቆም ሞክሩ። የራሳችሁን ነገር እዩ። ቤታችሁን ጎብኙት እዩት። በቤታችሁ በደንብ ሆኖ ቤታችሁ የተደራጀ ይሁን፤ ጠባብ ይሁን ሰፊ ይሁን፣ ትልቅ ይሁን ትንሽ ይሁን ካልም በትክክል ካልመራኸው ቤትህ ካልመራኸውም በቃ በትክክል ቤትህን ለመምራት ሞክር። እስቲ መጀመሪያ ቤትህን ቀጥ አድርገህ ያለችውን ነገር አንጽተህ ስርዓት ባለው መንገዱ ቤትህን ምራ። ቤትሽን ምሬ በብዛት በብዛት ደግሞ በሴቶቹ ነው የሚታይ፣ ይሄ በእምነት በኩል እየሄዱ በጣም በቃ የሆነ በጣም ዲፕሬስትም ሲሆኑ የሆን ነገርም ሲሆን ሄደን የምንጠጋበት ቤተክርስቲያን ነው አይነት ነገርና እዛ ሲሄዱ ደግሞ ማደንዘዝ በቃ ሴቶችን በተለይ እና ሁሉ ነገር ልክ ቢኖረው ምን አለበት እና ይሄ የሁላችሁ የምእመኑ ልክ ማጣት የሚያደርገውን አለማወቅ ምን መደረግ እንዳለበት አለማወቅ። መምህርነን ብለው አትሮኖስ ላይ የቆሙት እየሰከሩ እየዘለፉ ማይክ ሲይዙ እየሰከሩ በቃ የሆነ አንሶ ይታያቸዋል። ሰው እችን አክሎ ይታያቸዋል። ያ ሰው ያ ምህመኑ በጣም ትንሽ በቃ በአመለካከቱ በሁሉ በሁሉ አንሶ ነው የሚታያቸው። አንድ ጊዜ አንድ የሚያስተምር ሰው መጣና እያስተማረ እያለ እዚህ ብዙም በኤዱኬሽን ባክግራውንዱ ብዙም ስላልሆነ ሰው እናንተ አይገባችሁ ምናምን አለ። እንግዲህ ተመልከቱ፣ የሚገርመው ነገር በጣም ብዙ የተማረ ሰው ቁጭ ብሎ እያዳመጠው ነው። በሱ ጨርሶ በቃ እሱ በቃ ጂነስ ነኝ ብሎ አስቧል። በቃ ሌላውን እንደ ደንቆሮ ቆጥሮታል። እዛ ቁጭ ብሎ እሱን ስላዳመጠው እንደዛ ቆጥሮታል። ቁጭ ብዬ እኔ የምሰማው ነበር። ገብቷችኋል? እና እስከዚያ ድረስ ነው በጣም ጥራዝ ነጠቅ የሚሆኑት እና አስተምሮት ላይ የምናስተምራለን ብለው ፊትለፊት የሚቆሙ ሰዎች እንዲጠነቀቁ ማድረግ የኛ ስራ ነው። ለምንድን ነው አግባብ ያለን ሰዎች ትክክል የሆን ሰዎች ስንሆን ነው። ችግር ሲፈጠር ደግሞ ልንገራችሁ፣ አሁን እኔ አገልጋይ ነን የሚሉት በሁሉም እምነት ላይ ቆመው አንዱ የሆነ ምት ሲመታ አንተ እንዲያርግሃል እንደዚህ አይነት እዚህ ጋ ቃልህ ሰው ጎድቷል፣ ቃልህ ስርዓት አቷል፣ እዚህ ጋ መታረም አለበት ብለህ ስትለው እኔ የዚህ እምነት ተከታይ ስላለው ነው ብሎ ያንን ሊያስተባበር ይሞክራል ወይም ደግሞ እምነቱን ያጣጣልከው ይላል። እኔ አሁን ፓስተር ዮናታንን ዳይሬክት፣ ፓስተር ዮናታን እያልኩ ነው አሁን እየተናገርኩ ያለሁት። ፓስተር ዮናታን ስል ግን ፕሮቴስታንትን እንዲሊጥ ለማድረግ ነው ምናምን ብሎ ዘም ብሎ በደመ ነፍስ የሚመጣል ኖ እምነቱ ጋር ችግር የለብኝም። እምነቱ ትክክል ነው ብለው ፕሮቴስታንት ትክክል ነው የፕሮቴስታንት ዶክትሪን ትክክል ነው ብለው የሚከተሉ ሰዎች መብታቸው ነው። እምነታቸውን አልከሳ አልነካም አላሳንስም አላቃለልም። እምነታቸውን አይደለም ሰውዬው የተናገረው ትክክል፣ ግን ደሃና ጉንዳን አንድ ነው ያለው። ግን ይሄ በጣም ሮንግ ስለሆነ እኔም እንደ ማህበረሰብ ስለሚመለከተኝ ወገኖች ናቸው እዚያ ውስጥ ያሉትም እኔንም ጨምሮ ስለሆነ የኔም ቤተሰቦችም ጨምሮ፣ ሀገሬን ስለሆነ የሰደበ ይሄ ሰውዬ በዚያ ነገር ይህን ሰውዬ ከሰዋለሁ፣ እተቸዋለሁ። ይህን ሰውዬ መተቸት መብት አለኝ ግን ፕሮቴስታንት ስለሆነ እና ፕሮተስታንትን ለማቃለል ወይም ደግሞ በዚህ እኔ ፕሮቴስታንት አስተምሮት ይሄ ነው ብዬ በወናታን በተናገረው እንትን እየወሰድኩት አይደለም። ፕሮቴስታንቲዝሞች ራሳችሁ ራሳችሁ ይህን ሰውዬ ልትገስጡት የሚገባው ነገር ስለሆነ ለእሱ አጀብ ሆናችሁና እሱን ለመታደግ አትሞክሩ። ምክንያቱም ነገ ደግሞ የተሻለ ሰው ከዚያ ሊወጣ አይችልም እያችሁ እንደነ ፓስተር ቸሪ ያለ በጣም አስተዋይና በጣም መርጦ የሚናገር አብሮ መኖርን ይብን ሶሻልን ጨምሮ እምነቱንም ሶሻልን ማጣምረው ያዙ እነ ዶክተር ወዳጄነህ ብርቅ ብርቅ የሆኑ ልጆች ሰዎች፣ ይቅርታ ልጆች አይደሉ፣ ሰዎች በአዋቂዎች በጣም ብዙዎች ብዙዎች እኔ በጣም የሚያስገራርሙ የሚገራርሙ የፕሮቴስታንት የሚያስተምሩ በጣም አረማመዳቸው፣ አለባበሳቸው፣ አነጋገራቸው፣ ስርዓታቸው፣ አኗኗራቸው ራሱ የሚሰብክ ምንም ቃላት ሳይናገሩ ራሱ የሚሰብኩ ሰዎች አሉ። እነዚህን ሰዎች አሁን ምን ብዬ እናገራቸዋለሁ? እነዚህ ሰዎች እንደውም ከእነሱ የምማራው ብዙ ነገር ይኖረኛል እንጂ በጣም ብዙ ገብቷቸዋል። እና ሰዎች ሲስቱ በኦርቶዶክስም ቢሆን አባቶችን፣ ትላልቅ አባቶች አስከማይጫኑትንም ቅድም፣ አስከማይ ያለ ነው፣ አስከማይጫኑትንም ሁሉ እንተቻለን፣ እንከሳለን፣ እንናገራለን። ስርዓት ሲስቱ መስመር ስተዋል ብለን ስናስ፣ በየትኛውም እምነት እንደዚሁ። ለምን እነሱ አርያ ናቸው፣ ምልክት ናቸዋ መሳት ያለባቸው በቃ ምልክት ናቸው። ሁሉ ነገር እያንዳንዱ እንቅስቃሴያቸው ሁሉ ወይ ሰውን አልሆነ ቦታ ይከታል፣ ወይም ደግሞ ሰውን ይሰብራል፣ ወይም ደግሞ ይጎዳል። ስለዚህ በትክክል መኖር አለባቸው። ያ ኑሯቸውን ከስብከት መድረክ ላይ ቆመው ከሚያስተምሩ ከሚሰብኩት በላይ አኗኗራቸውና ሁነታቸው አካሄዳቸው፣ አነጋገራቸው፣ ስርዓታቸው ያ ነው የሚያስተምረን። በጣም ብዙዎቹን የሚሰብከው እንዴት ነው የሚንቀሳቀሱት፣ በእያንዳንዱ ነገር አይን ሁሉ ይከታተላችኋል። ገብቷችኋል። እና ፊት ለፊት የምትቆሙ ሰዎች በተለይ በእምነት ዙሪያ የምትቆሙ ሰዎች ልትጠነቀቁ ይገባል። ምክንያቱም ለብዙ ሰው አርያ ናችሁ። ብዙ እናንተን የሚከተላችሁ ሰው አርያ አድርጎ ነው የሚከተላችሁ። በሶሻል ሚዲያ ስትመጡ ለምትናገሯቸው ቃላቶች በደንብ ተዘጋጅታችሁ፣ ዝም ብሎ ተዝረክርካችኋል ለመምጣት ያለባችሁ ተዘጋጅታችሁ፣ ምን እናገራለሁ፣ ምን አስተምራለሁ፣ ሶሻል ሚዲያ ለምንድን ነው የማደርገው ብላችሁ መምጣት አለበት። ለምን? ኔጌቲቭ፣ ኔጌቲቭ ነገር ነዋ። ነቅፈን ይዘን የምንወጣው እኛ። ብዙ መቶ ጥሩ ነገር ቢኖራችሁ ሁለት ኔጌቲቭ ቢኖራችሁ፣ ሁለቱ ኔጌቲቭ ነዋ። እኛ ደግሞ ምን ተቸው። ለምን ከናንተ ጥርት ያለ ነገር፣ እምነት እስከሆነ ድረስ ጥርት ያለ ነገር ነው መምጣት ያለበት። ይህ ፖለቲካ አይደለም። የፖለቲካ ፕሮፓጋንዳ ስለሚሆን ፖለቲካ የፈልገውን ሊራገጥ ይችላል። መርምሮ የፕሮፓጋንዳ አይነት ትክክል ነው ብሎ መውሰድ የራሱ ጉዳይ ነው፣ የዛ ያዳማጩ ጉዳይ ነው። እምነት ግን እንደዛ አይደለም። እምነት እንደዛ አይደለም። የምታስተምረውን አስተምሮ በትክክል ይዘህ ቀርበህ የሚያሳምን ነገር ትምህርቱን ራሱን ራሱ መጽሐፍ ቅዱስ አስተምረህ ምህመንህን የመጣው ምህመንህ የሚመጣው እኮ በነገራችን ላይ ቸርችም ሆነ ቤተክርስቲያን የሚመጣው ምህመን እኮ በሳምንት አንድ ቀን እኮ ሊያርፍርፍል የል ሀሳቡን ጭንቀቱን መከራውን እየሰነበተበትን ውጣ ውረዱ ሁሉ ከአእምሮ ነፃ ሆኖ ትንሽ እኮ ረፍሌ ነው ቤተክርስቲያን ላይ የሚመጣው ያንን በደንብ ትሬት ማድረግ ይጠይቃል። እና በዚያ ልክ ተዘጋጅታችሁ ነው እያልኳችሁ ነው። ጎዳጆች ጥላቻ ለማንም አይጠቅምም። ማንንም ስለ ጠላ ነው አናስተምረውንም ማንንም ማንንም ማንንም ስለ ገፋ ነው አናስተምረው። ግን እንዲህ አይነት ጥላቻ አስተማሪዎች እንዲጠነቀቁ ማድረግ ግን ግዴታ አለብን። ጥላቻ በማንኛውም እምነት ማንኛውም እምነት መጥላት የለበትም። ምእመናን ለምእመናን መገፋፋት የለበትም። እንደ ሀገር አብረን እንኖራለን። እንደ እምነት ደግሞ እንደየእምነታችን እናመልካለን እንኖራለን። እንደየባህላችን ደግሞ ባህላችንን የሁላችንን ሳንገፋፋ በስርዓት እንኖራለን። ያ ሲሆን ሀገር እንመሰረታለን፣ ሀገራችን ትከበራለች፣ እኛ ክብር ያለን ሰዎች እንሆናለን፣ በክብር እንኖራለን። እና ሰዎች ክብር ያለን ሰዎች አንቅለል ዝም ብሎ ቅልል ቅልል ቅልል ያለ ነገር በተለይ በተለይ የሆነ ከችግር ለማምለጥ የሚደረሱ የሚደረጉ ስግብግብ ሩጫዎች በጣም ብዙ ነገር እያሳጡን ነው ያሉት። ጎበዝ ከችግር ለማምለጥ አንስገብገብ። ሰርተን እንጂ ሰርቀን ለመለወጥ አይደለም። ሰርቶ ነው የሰው ልጅ የሚለወጠው እንጂ እንዲህ አይነቱን ሌባ እያያችሁ እንደነ ዮናታን አክሊሉ አይነት ዝም ብሎ ከዛም ከዛም እየመነት ተፈራሱ ሀብታም ሲሆን ነገ እንደሚሳደበው አይነት ነገር እያያችሁ በአንድ የዝም ብሎ ሚሊዮነር ለመሆን አትሞክሩ። ከለፋችሁ ማትለወጡበት ነገር የለም። ደግሞ የግድ ሁሉም ሰው ሚሊነር መሆን የለበትም። በልካችሁ ለመኖር ባላችሁ ነገር ለመደሰት ባላችሁ ነገር ተመስገን ብሎ ለመኖር ልመዱ። ያንን ነገር ካላደረጋችሁ ምንም አይነት ሕይወታችሁ በቃ እርካታ ሊኖረው አይችልም። ምንም ነገር ምክንያቱም፣ ሁልጊዜ ወደ ላይ ነው ምትሮጡ፣ ወደ ላይ ነው ምትመለከቱ። ወደ ላይ ወርታችሁ ስታይ ነው ያንተ ጸጋና በረከት የሚታይህ። የነበርክበትን በፊት የነበርክበትን ከኋላ ስር መሰረት አትዘንጉ። ሁልጊዜ ያ ነገር ሲሆን ነው እያደጋችሁ የምትመጡ ውስጣችሁ እየከበደ ሰውነታችሁን እያከበራችሁ ማንነታችሁን በጣም ቦታ እየሰጣችሁት የምትመጡት። ስለዚህ ስብእናችሁ ላይ ስሩ እንጂ በጣም ይሄ ዝም ብሎ ተጥደፍድፉ፣ በአቋራጭ ለመክበርና የሆነ ነገር ለማግኘት አትጥደፍደፉ፣ አትቅለሉ፣ ክብድ የሆነ የሆነ ሚዛን የጠበቀ ሰው ሁሉ ንግግራችሁ ሰው የሚሰማው አኗኗራችሁ ሰው አይቶ የሚማርለት በቅን መንገድ የምትመላለሱ ሰዎች ስትሆኑ እግዚአብሔር የሚወዱ ይሄደለም፣ እግዚአብሔር ቤት የምትወዱ እንደዚህ ግን፣ ያለንን ነገር ወስደን እዚያ እንደዚህ አይነት ዝም ብሎ ድላላ ምናምን እየሰጠን ዝም ብለን ገንዘባችንን እኛ መሰደብ የለብንም። እና ስርዓት ምናስይዛቸው ፊት ለፊት የሚቆሙ ሰዎችን እኛ ምህመናን ከታች እነሱን ከመድረክ ላይ ከፍ አድርገን ያስቀምጠን አቁመን እኛ ከታች የምንቀመጥ ሰዎችና እነሱን ስርዓት ምናስይዛቸው እና ሁላችንም መገሰጽ አለብን። ያጠፉ ሰዎች መገሰጽ አለባቸው፣ መተቸት አለባቸው። ለምን የማህበራዊ ሶሻላችንን እያቦኩት እያጭመላለቁት ነው ያሉት፣ እያባሉ ነው ያሉት፣ እያጋጩ ነው ያሉት። ያ ነገር መጥባት አለበት። ፍቅርን፣ አንድነትን፣ ሀገር ወዳድነትን አብሮ መኖርን ነገር ጎን ለጎን መሰራት አለበት ከእምነት ጋር ብያምናለሁ። የኔ ሀሳብ ይሄ ነው። አስተያየታችሁን ጻፉበት። እኔም መስመር ስቼ ከሆነ ደግሞ እናንተ ከምትገስጡ ነገር ደግሞ የሚማረው ነገር ብዙ ይኖራል። አስተያየት አርጉበት። እወዳችኋለሁ ወዳጆች። ሰላማችሁ የበዛ ጤናችሁ የበረከተ ጤናችሁ የበዛ ይሁን። እወዳችኋለሁ። ጤና ይስጥልኝ።